ባስ ግድ ዩቲዩብ፣ እንዴት ናችሁ? ሚስተር ኢንፌስ ተመልሷል። ዛሬም እንግዲህ አሪፍ አሪፍ ያው የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። በባለፈው ግን ጊቫዌ ነበረኝ ነበር። አንድ ሺህ ብር ለአንድ ሰው እሸልማለሁ ብዬ ነበር። አይ ቲንክ ሁለት ሳምንት ሆኖታል እሱ ቪዲዮ። እኔም ትንሽ ቪዲዮ ከሰራሁኝ ሁለት ሳምንት ሆኖኛል ሰው ዛሬ እሱን ዕጣ እናወጣለን። ስለ ቆየሁኝ፣ ደግሞ ለአንድ ሰው ነበር ሁለት ሺህ ብር እሸልማለሁ ያልኩት ሁለት ሰው አረጌዋለሁ። ስለዚህ የመጀመሪያ ጣ መጀመሪያ ላይ እንወጣለን። ከዚህ ቪዲዮ መጨረሻ ላይ ቦነስ አንድ ሺህ ብር ደሞ ከዚህ ቪዲዮ የመጨረሻ ላይ ደሞ አንድ ዝም ብለን ሌላ እጣ እንጨምራለን ማለት ነው። ስለዚህ በዛሬው ቪዲዮ 2000 ብር እንሸልማለን ማለት ነው። ሌትስ ጎ ኦኬ፣ ሌትስ ጎ። ስለዚህ መጀመሪያ አሸናፊውን እመርጣለን ማለት ነው። ከዛ ወዲያ ወደ ቪዲዮያችን እንገባለን። ስለዚህ የመጀመሪያው አሸናፊ የሚሆነው ያ ስለዚህ የመጀመሪያ አሸናፊያችን የአንድ ሺህ ብር ተሸላሚ የሚሆነው ይሄኛው አካውንት ነው ማለት ነው። በዚህኛው ቴሌግራም አካውንት ቴሌግራም ላይ አዋሩኝ፣ ሽልማታችሁን ትወስዳላችሁ ማለት ነው። በዛሬውም ደግሞ እዚህ ቪዲዮ ላይ ገብቶ ደግሞ ሰብስክራይብ፣ ላይክ፣ ኮመንት ላደረገ ራንደም ሊከ ኮመንት መርጬ በሚቀጥለው ቪዲዮ ደግሞ እንደዚሁ አንድ ሺህ ብር እሸልማለሁ ማለት ነው። ይመቻችሁ። ወደ ቪዲዮችን

የምር ግን ይሄ ነገር እውነት ነው። የምር ማለት ነው የሆነ ስፖንጅ እየከተቱበት አይደለም? ምሪላ አሁን ማለት ባያይ ይገርመኛል። አንተ አየውል፣ ሰላም ነው ወንድሜ፣ ሰላም ነው። እንዴት ነህ? መልክተኛ ታውቀዋለህ አንተ። የሚያውቅ ደግሞ አለ ወንድሜ

ወይ በዚህ ወይ በዚህ ሊመጡ ይችላል። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደ ፊት እንሄዳለን ሁለታችን። እሺ ምንድነው? ሰው እንደዚህ የምታስደነግጥ በጣም ነው። እንዴት የቸገረ በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ አስቸግረዋል። አረ እኔ ትንሽ ነው ይቸገረኝ። ምንም ያኔ አይደለም። ለምን ግን ፍራንክ ፊት ተጣመመም ገብቷል። ሰብ ሰብ ሰብ ዩ ገብቶናል። በቃ ገብቶናል። ተጣመመ አራል ተጣመመን ገብቷል ልጅ ማለት ነው። ናሽናል ክራሽ ሆናለች ከእንትና ቀጥሎ ከያብስራ ገጥሎ ናሽናል ክራሽ ሆናለች። ነገር አይ ቲንክ እቺ ሶስተኛ ሴት ነች። ሌላም ሴት ነበረች የሆነች ልጅ ነበረች የመጣች አሁን እቺም ነበረች። ይሄ ጀለስ ከእሷ ጋር ቪዲዮ ሰራ ምናምን ማለት ነው። እንደውም ቪዲዮ አይደለም የሚሰራው፣ ሪፖስት አርጎ ተደራርገው ነበረ። ከዛ ሚም ተሰርቶባቸው ነበር ጭራሽ። አሁን ኮላባ ሰሩ ማለት ነው።

ስልጉላ እኔ የሚያሳዝነኝ ለእነዚህ ብለን መሞ ስልጉላ ታችን ነው። እኔስ ብትል የወንድ አገር ነበር። የጃንደረባ መሰብሰቢያ አገር ሆና አሁን ምድረ ሴት አገረ። የምር ግን የምር ግን ማለት ነው። እንደዚህ ይመስለኛል ሳስበው። ንዳው ወዴት ልንዳው? እሱን እየሄድን እንነግራለን።

እውነቱ ነው ያስብላል። እግዚአብሔር ታሪክ ነው የማደርጋችሁ። አንድ ሰው እንዳይጠቀ ነበሩ ነው ማስብላችሁ። አንዳንድ ሰዎች እንደዚህ ስታያቸው ማለት ነው ጤነኛ ይመስላሉ፣ አለ ፊዚካሊ፣ በሜንታሊቲያቸው ጥያቄ ውስጥ ያለ እሱ ግን ነገር እሱ ሲታይም ጤነኛ ይመስላሉ ሀሳት ምንም ነገር የለኝም፣ ግን ማለት ነው አበሻ ተምችናችሁ በጣም በስመ አብ ኤቭሪ ሲንግል ዲቴል ማለት ነው በቃ ታገናኛላችሁ ማለት ነው።

ይሄ ደግሞ እንግሊዝኛ ሲወራ እንደዚህ ነው የሚሰማኝ። ገባችኋ? የሆነ ሌላ ነገር የተባልኩ ይመስለኛል፣ የተሰደብኩ ይመስለኛል። ገባችኋ? ስለዚህ ተው፣ እንግሊዝኛ መቶ አለባችሁ። አማርኛ

ውስጣዊ እንትን የሆነ እንትን የሆነ ነገር ያየ ነው ይመስሏል። አይደል? ውስጣዊ እንትን ይታይበታል፣ ደስታ ይታይበታል። አሬ ልጅ ግን ይችላል እግዚአብሔር። ኧረ እባክሽ! ሄሎ፣ ሰላም ነው ወንድሜ፣ ሰላም ነው በደንብ እግዚአብሔር። ሁለቱ ኮላብ ካረሙ ነው የሚገርም ነገር ነው ይሄ። ሁለተኛ አስፋልት ስትሻገር ግራና ቀኝ ነው እንደ እያልክ የምትደናበረው? ወንድ ልጅ ቀጥ ብሎ መንገዱን ነው፣ ስትሬት ነው። በቃ እንደዚህ ነው እንደው ወንዶች መሻገር ያለባቸው። አይታችሁ፣ ግራ እናቀኛችሁ የዛሬው ቪዲዮ ይሄን ይመስል ነበር። አይኑ አጭር ነገር ነው፣ ግን ቪዲዮ መስራት ስላለ ነው ይሰራው። ስለዚህ የመጨረሻው ደግሞ እጣ እናውጣለን ማለት ነው። እንደነገርኳችሁ ነው አንድ ሺህ ብር ድጋሜ ቦነስ ተጨማሪ ይሸልማል ማለት ነው። ሌትስ ሚገኝ ኦኬ። ስለዚህ ይሄኛው አካውንት ተሸላሚ ሆኗል። በዚህኛው አካውንት ቴሌግራም ላይ አዋሩኝ ከዛ ሽልማታችሁ መውሰድ ትችላላችሁ ማለት ነው። ይሄንን ቪዲዮ ላይክ አድርጋችሁ ኮሜንት አድርጉ፣ ሼር አድርጉ። ሰብስክራይብ ማድረግ ደግሞ እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። ይመሻችሁ።